ይኸውልህ፣ ማን ነው አንተ? ደሞ አያሌው ነህ። ማን ነው? ነገር ዝም ብላ ተኛ። ምን ላርግልህ? ነገር የለም። አሁን እንደብራብር መጣ ነው ነው እ እኮ አንተ ለሆነ ነው

ሲፋሱም ምንም እንትን ይልሃል ብርድ ይመታብኛል እዚህ ያየ ተሙቀቱ ስለቆየ እ ነው እሺ ምን ተፈስ እኮ ነው ሰነበታ፣ ክቡር ትላንትና ትላንትና እዚያ ሜዳው ይዤ ጠርሙሴን ይዤ ነው ተቀምጬ ነበር። ኋላ ያቺ እንደ ትጉስ ተያህል ትንሽ ትንሽ ማስታውቁሳት ያቺ ወደ ልናት መጣ በጎኒ በኩል ምን ስትለኝ እንደ ነበር እንጃኔ። ተዚያ በኋላ የሆንሁትን አላውቀው።

ከበደሽ መራ ነው ነው፣ እነሱ ይሆናል። በሽታው ነው በሽታው፣ ተዘቅዝቄ አድሬ ነው። ተዘቅዝቄ አይሹ ይላል። ወደ ይሻልም ነበር ከፍ ብትሉ መዘቅዘቅ ግን ነው እኮ። ይኸውልሽ፣ ወራ አሁን አንቺ ደግሞ ሌላ ቦታ ሄደሽ፣ እኔ እኮ ተመስገን እያልኩ ነው። እናት ዋ ጦለቴ ነው፣ ቤት ሰማያ ብዬሽ፣ ይኸውልሽ ስለሰማኝ

ሮተኛ በዚያች በለብብ ታይቶ ውሀ ሳጥበው ሽፍን ነው እናቴ፣ የወደቀበትንም አላየሁም። እንዴት እና ኑሮ አይደል የምልሽ። ዝም ብሎተኛ ግን ምን ይላል እናቴ፣ የበላው ሰው ምን ይል ብለሽ ነው? አይ እንዲያው የምልሽ። እኔ እኮ ከዚያ ሁላ ነገር በኋላ እንዴት ነው ሙት ሰውዬው፣ አወላለቃችሁ እንደ ዋጉ ደና ህደሽ ሄደሽ? ስደርሻ በለሽሽ እንዴት? ምን? እንዴት ምን? ምንድን ነው አሁን? እንዴት ነው? ጦሙን ደፋ ብሎ አደረ። እንደ ደፋ ብሎ

እሱ ላይ ዝም ብሎ መውጫ መውረጃው ላይ። አይ ይኸውልህ፣ መንገድ ዳር ያለ አዝመራ እኮ እንዲህ ነው። ይኸውልህ ከብቱም ሰውም እጄ ረጋገጠ ምን ምን አንተ ከሚበሉት መርገጣቸው እንደው ምን እንደው አንተ አንተም እኮ እንደው በላይ በኩል ያለውን በላይ በኩል ያለውን አትዘራውም ነበር ዝም ብለህ እዚህ ላይ ጽፏው እንዳይቸግረኝ ብዬ ይለ ዚያ ሌላ ምቆፈሩ ብዬ የጊዜው እየሄደ እዚ አትለበኝ። አሁን እኮ ስራ ብዙ ያለው ሰው እኮ ከባድ ነው። ኧረ ይድፈው እኔስ እንዲያው ዝም ብሎ ደልሙን እንትን ከሚል ውሃ ግብ እያለሁ ብዬ ነው እንጂ ምን አባቱ ሸት ነው አሁን። ደጅ አገኘሃለሁ ብዬ እኮ ወደ ደጅ ልመጣ ነበር እኮ እንዲው፣ ደጅሰ አተገኘም ነበር። በደህና ነው በደህና ነው በደህናስ በደህና ነው በደህና ነው። ማርጃ ወጣው። እኛን ሰው ወይ እስኪ እንድና እንፍቀዳቸው ብዬ ነው እንጂ እኛን ሰው እንዴት እና እስቲ እንፍቀዳቸው፣ እንዴት እንዳደሩ እንጃቸው። እንዳያሉ ምን ለምን እንፈቅዳቸዋለን? እንግዲህማ ምን አልናቸው እኮ። እዚህ ተፈቅደው እኮ በሁኔታ በሁኔታ ተገናኙ ተ እንግዲህ ም እናደርጋለን። ዋ አሁን እኮ ሌላ ነገርም እኮ አሁን መቼም አሁን እንዲያብሮ አድሮ አሁን መቼም ተ እንግዲህ በኋላ ሌላ ሶስተኛ ወገን አይፈልጉም እኮ መቼም። ኧረ ዋ አንተ

የሰራው ሰላም

የለባንችም። ቤት እጨክናለሁ እናቴ አሁን ነው ነገር በአንቺም ይጨክናጀትም የለኝም። እንደው ደህና ነሽ? ደህና ነኝ። አሁን እግዚአብሔር ይመስገን፣ እንደው ብዳት የሚወርድብኝ ነገር ደና ነኝ። ኧረ ወዲያ ምን አባቱ ይሸንድፈው፣ ነገር ነገር ተናንተ ቤት ነው። ተነስ ማረ ቤት ነው ብልሽ እንደው ምንድን ነው አንቺ የተንጣለለ ቤት እያለሁ ምን? እንደው ቤት ስል ቢቀርብኝ አይደል የተንጣለለ ቤት ይሻል። እንደ እዚያ በዚያው እንደ ድሽ ማለቴ በዚያው እንደ ወጣሽ ቀርተሽ ነው እንጂ አንሽ ትናንትና እንዲያ ተዚያ በኋላ ተዚያው ተጉዳዩ በኋላ ኋላ እንዲያ ወንዶች ተነጋገርንና እሑድን እንዲያ አገኘነው ተሸከሙት

ሽራሽ እንትን ደህና ነው እና በቃ እንትን እዚህ አስተኝተሽኝ አደርሁኝ። አይ አይ እ የኔ በደል ያን ሁሉ

ስለሚያምር እኮ አንቺ እንቆዘር። እንደውም እኮ ያውማ አላውቃችሁም ባይል ነው ምን ሆና ነው